ሰላም ሰላም፣ ጤና ይስጥልን። እንዴት በሀገራችን ስለተነሳው ወረርሽኝ ነው በዚህ ቪዲዮ ይዤላችሁ የመጣሁት። የዝንጀሮ ፈንጣጣ ወይም ደግሞ መንኪ ፖክስ ስለሚባለው የዝንጀሮ ፈንጣጣ ምክንያቱ ወይም መንስኤው ምልክቶቹና፣ እንዴት መከላከል እንደምትችሉ እነግራችኋለሁ። የዝንጀሮ ፈንጣጣ ወይም ደግሞ መንኪ ፖክስ ማለት እንግዲህ በቫይረስ የሚተላለፍ የበሽታ አይነት ነው። ለመጀመሪያ ጊዜ የተገኘው እንደሚታወቀው በ1958 ዩሮፓውያን አቆጣጠር አንዳንድ ሊትሬቸሮች እንደሚጠቅሱት ደግሞ በመካከለኛውና በምዕራብ አፍሪካ በሚገኙ ዝንጀሮች ላይ እንደተገኘ ነው የሚገልጸው። አንዳንድ ቦታዎች ላይ ደግሞ በ1958 በላብራቶሪ ዝንጀሮ በደንማርክ ውስጥ እንደተገኘ ይጠቀሳል። የመጀመሪያ ጊዜ በሰው ላይ ዲቴክት የሆነው ደግሞ በሰው ላይ እየተገኘው በ1970 እንደ ኤሮፒያን አቆጣጠር በዲሞክራቲክ ሪፐብሊክ ኮንጎ ውስጥ ነው። ከአፍሪካ ወጥቶ ለመጀመሪያ ጊዜ ሌሎች ሀገሮችን ያጠቃው እስፔሻሊ ዩናይትድ ስቴትስ በ2003 ኤሮፒያን አቆጣጠር ነው። ከዛ በኋላ በ2022 እንግዲህ ከሶስት ዓመት በፊት ማለት ነው ግሎባል አውትብሬክ ነው የሆነው ማለት አለም አቀፍ ወረርሽኝ የሆነ ማለት ነው። ብዙ መተላለፊያ መንገዶች አሉት። ከነዚህ መካከል ከሰው ወደ ሰው፣ ከእንስሳ ወደ ሰው ነው እና አለም አቀፍ አውትብሬክ ወይም ደግሞ ወረርሽኝ የሚሆንበት ከሰው ወደ ሰው በመተላለፍ ነው። አለም አቀፍ ወረርሽኝ የሚሆነ የዝንጀሮ ፈንጣጣ መንስኤው የሚባለው ቫይረስ ነው ይጠራል። ሞንኪ ቫይረስ ተብሎ ይጠራል። ሞንኪ ቫይረስ ወይም ደግሞ የፈንጣጣ የዝንጀሮ ፈንጣጣ ቫይረስ የሚባለው ሁለት አይነት ናቸው። ክሌድ ዋን እና ክሌድ ቱ ተብሎ ይጠራል። ክሌድ ዋን የሚባል ይሄ በመካከለኛው አፍሪካ ነው በብዛት የሚገኘው እና ይህ አይነቱ በጣም ሲቪር ነው፣ ወይም ደግሞ የመግደል አቅሙ ከፍተኛ ነው። በዚህ ቫይረስ የተያዙ አስር ፐርሰንቱ ለሞት የሚዳርግ ቫይረስ አይነት ነው። ሁለተኛው የቫይረስ አይነት ወይም ክሌድ ታይፕ ቱ የሚባለው ማይልደር ወይም ደግሞ ብዙም እንደዚህኛው ጠንካራ ያልሆነ ኢንፌክሽን ነው የሚፈጥረው። ሞርታሊቲው ቆሮ ኦልሞስት አንድ ፐርሰንት ነው፣ ከሞቶቹ አንድ ፐርሰንት ብቻ ነው እና ከዛ በታይ ነው ገዳይነቱ ማለት ነው። እና ይህኛው የሚገኘው በብዛት በምዕራብ አፍሪካ ነው። የኢትዮጵያ የጤና ሚኒስተር እንዳስታወቀው በኛ ሀገር አሁን ከረንት የተገኙት እየተገኙት ሬዷን የሚባለው ነው አንደኛው። እና ይህኛው ትንሽ ጠንካራ ያለ ነው፣ ገዳይነቱ እስከ አስር ፐርሰንት ነው ማለት ነው። እንግዲህ ጤና ሚኒስተር እስከ ሰኔ አራት ድረስ ወደ መቶ ስድስት የተጠረጠሩ ኬዞችን ምርመራ አድርጓል። ከእነዚህ ውስጥ አስራ ስምንቱ በቫይረሱ ተይዘዋል ማለት ነው። ከአስራ ስምንቱ ውስጥ አምስቱ ሙሉ ለሙሉ ያገገሙ ሲሆኑ፣ ሞት የተመዘገቡ አንድ ሰው ላይ ብቻ ነው ማለት ነው። መተላለፊያ መንገዶቹ ከእንስሳት ወደ ሰው፣ ከሰው ወደ ሰው ነው የሚተላለፈው። ከእንስሳት ወደ ሰው የሚተላለፈው ብዙ ጊዜ ያው በንክሻ ሊሆን ይችላል። ሁለተኛው መተላለፊያ መንገዱ ከሰው ወደ ሰው ነው። እንግዲህ ከሰው ወደ ሰው የሚተላለፍበት መንገድ ሶስት መንገዶች አሉ። አንደኛው ቀጥታ ንክኪ ሲኖር ሃ የቋጠሩ ፈሳሽ የሆኑ ሌዥኖች ወይም ደግሞ ሽፍታዎች ይኖራሉ። እነሱ ጋር ንክኪ ሲኖረን፣ እንዲሁም ደግሞ ከሰውነት የሚመነጩ ፈሳሾች ላብ ሊሆን ይችላል፣ እንባ ሊሆን ይችላል፣ መራቅ ምናምን ሊሆን ይችላል። ከነዚህ ጋር ንክኪ ሲኖረን፣ ወይም ደግሞ በሚስቡበት ሰዓት የሚለቋቸው ድሮፕሌት የሚባሉሉ ትንሽ ጠብታዎች ማለት ነው፣ የእነሱ ንክኪ ካለ በዚህ ሊተላለፍ ይችላል። ሌላኛው መተላለፊያ መንገዱ ደግሞ ኮንታሚኔትድ ሊሆኑ ኦብጀክቶች ለምሳሌ ልብስ ሊሆን ይችላል፣ የውስጥ ልብስ እነዚህ በዚህ ቫይረስ የተያዘ ሰው የለበሳቸው ልብስ፣ ሌላኛው በሚለብስበት ሰዓት ሊተላለፍ ይችላል። ከዛ ውጭ ግን ከረንትሊ አሁን ከሀያ ሀያ ሁለት ዓለም አቀፍ ወረርሽኝ ከሆነ በኋላ ግን በጣም መተላለፊያ የሆነ የመጣው ሴክሹዋል ኮንታክት ነው። በግብረ ስጋ ግንኙነት ሊተላለፍ ይችላል። እነዚህ መተላለፊያ መንገዶች ናቸው። ምልክቶቹ የሚጠቅሙት ኢሚዲት ምልክቶቹ የሚመጡት ቫይረሱን አኳይ አካባቢ ወይም ቫይረሱ ወደ ሰውጠታችን በገባ ከአንድ ሳምንት እስከ ሁለት ሳምንት ባለው ጊዜ ውስጥ ምልክቶቹ ሊከሰቱ ይችላሉ። ወይም ደግሞ ከአምስት ቀን እስከ ሀያ አንድ ቀን ባለው ጊዜ ውስጥም ምልክቶቹ ሊመጡ ይችላሉ። ምልክቶች፣ ትኩሳት፣ ራስ ምታት ሊኖር ይችላል። የጡንቻ ህመም ሊኖራው ይችላል። የጀርባ ህመም ሊከሰት ይችላል። ደግሞ ብርድ ብርድ ማለት ከም ስሜትና እንዲሁም ደግሞ ትኩሳቱ ከተከሰተ ከአንድ ቀን እስከ ሶስት ቀን ባለው ጊዜ ውስጥ ሰውነታችን ላይ ሽፍታ ሊከሰት ይችላል። ይሄ ሽፍታ ብዙ ጊዜ የሚጀምረው ከፊት አካባቢ ነው። ከፊት ከዛ ወደ እጃችንና ወደ ክንዳችን አካባቢ ይሄዳል። እንዲሁም ደግሞ ይሄ የእጃችን መዳፍ አካባቢ ህዝም ላይ ሊኖር ይችላል። እንዲሁም ደግሞ ወደ እግር ይሄ ሽፍታ ሊወርድ ይችላል ማለት ነው። እነዚህ ውሃ የቋጠሩ ሽፍታ ትኩሳት በተከሰተ ከአንድ ቀን እስከ ሶስት ቀን ባለው ጊዜ ውስጥ ሊከሰት ይችላል ማለት ነው። ቫይረሱ ኢሚዲት እነዚህ ምልክቶች እንዳያችሁ አይሶሌት ማለት ነው፣ ራሳችሁ መለየት ነው። ሌላ ሰው እንዳያዝ ማለት ነው። እና ብዙ ጊዜ ሕክምናው ሰፖርቲቭ ህክምና ነው። ሰፖርቲቭ ህክምና የምንለው ምንድን ነው? ትኩሳቱን ማካ እንዲሁም ደግሞ አንቲ ቫይራል ሜዲኬሽኖች አሉ። እነዛ ሜዲኬሽኖችም ይሰጣሉ። ከዛ ስለ መከላከያ መንገዶች ነገራችሁ። መከላከያ መንገዶች አንደኛው ክትባት ነው። ክትባት አለ፣ ይህን ክትባት መውሰድ ነው። ሁለተኛው ደግሞ ከተያዘ ሰው ጋር ንክኪን ማስወገድ። ሌላው ንጽህና መጠቀም ነው እጃችን በተደጋጋሚ በኋላ ነው በሰውና ማለት ኢሚዲየትሊ ከተያዘ አይሶሌት ማድረግ አለበት። ምክንያቱም ቤተሰቡ እንዳይያዝ በዚህ ቫይረስ እንዳይያዝ ያስፈልጋል። ስለዚህ ራሱን መለየት ያስፈልጋል። ከዛ በተጨማሪ ሰውየው ላይ የሚከሰቱ እንደ ትኩሳት ሊካም እና የመሳሰሉ ነገሮችን የሚያቀሉ መድሃኒቶች መውሰድ ያስፈልጋል። እንዱም ደግሞ ጥሩ ፈሳሽ መውሰድ ያስፈልጋል። ፔን ሪሊፍ የሚያደርጉ ላይክ አሴታሚኖፊን፣ ላይክ ፓራሲታሞል፣ ላይክ ቡፕሮፌን የመሳሰሉ እነዚህ መድሃኒቶች መውሰድ ያስፈልጋል። እንዱም ደግሞ አንቲ ቫይራል ሜዲኬሽኖች የሚያገር አገቡም እስካሁን እነዚህ ሜዲኬሽኖች ቢገቡም እነዚህ ሜዲኬሽኖች መውሰድ ያስፈልጋል ነው ቫክሲን ይሄን ኢሚኖግሎቢን መውሰድ ያስፈልጋል ማለት ነው። ይህን የመሳሰለ ጥያቄ ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።